ነገሮች ሁሉ ልንቅግርረው ማይላችሁ ማለት ነው እና እኔ በዚህ መሀል ያሳዘነችኝ ፍቅር ናት። ማለት ነው እና ለካ ሁሉ ነገር መጨረሻው ሲያምረው ደስ የሚለው ማለት ነው። ቤተሰብ እንዴት ናችሁ? በድጋሚ መጥቻለሁ። ማለት ነው እና ስሜቴን የነካኝ ቪዲዮ ነው እና አብሩሽ እና ሩታ ቲክቶክ ላይ የሰርጋቸውን ቪዲዮ የመስክ ፎቶቸውን የቪዲዮ ፖስት አድርገው በጣም ተሰማኝ ማለት የተሰማኝ ፍቅር ናት። በጣም በጣም ያሳዘነች ማለት ነው። ለምን መሰላችሁ? በቃ አይታችኋል። ማንም ሰው ማንም ሰው የእውነት እንባይን የመጣው ማንም ሰው ያጣሉበትን ሲያነሱበት አይወድም የእውነት ለመናገር ማለት ነው እና ደግሞ አብሩሽና ፍቅር ላይ ያለውን ነገር ታውቃላችሁ። ተጣልተው ተታልቀው ከዛ በኋላ ደግሞ ተስፋ ሰጥቷት ቪዲዮ እየሰሩ ምናምን እያለ ነው ከሩታ ጋር የተታለቁት ማለት ነው ማለት ሩታም ለህይወቷ ብዙ ዋጋ ከፍላለች፣ መስዋዕት ከፍላለች። አብሩሽ ሩታ ከመጣ በኋላ ብዙ ለውጦች፣ የስራ ስኬቶች፣ እድል ይዛለት መታለች ማለት ነው። ፍቅርም እንደዛው የራሷ የሆነ ነገር አላት ማለት ነው እና ግን ባይዘዊ ሰው እግዚአብሔር የጻፎ ነው የሚሆነው ማለት ነው። እኛም የምናስበው ሌላ፣ በህይወታችን የሚከናወን የሚደረገው ነገር ሌላ ነው እና አስባችሁታል? ከዛ ቡጥቡት ከዛ ጫጫታ ውጭ ወጥተው ዛሬ እችን ቀን ለማክበር በቁ ማለት ነው። ይህ እውነት የእውነት ከስንት ውጣ ውረድ በኋላ ነው። አይታችኋል። ስንት ሲባሉ ስንትን ሲበሉ ዩነሳ ላይ አብርሽ ፍቅርን ይዞ ሲመጣ ከአብርሽ ጋር ነው ከፍቅር ጋር ነው የምታምሮ ፍቅር ደስታ መለሰችለት ሩታ በቃ የተለያየ ፊድባክ ያን ሁሉ ስሜት እንትን ነገሮችን ሁሉ ችለው ዛሬ ግን እዚህ በቁ ማለት ነው። እና በመጀመሪያ የእውነት እንኳን ለዚህ ክብር አበቃችሁ። ወለዱ ክብሩ መቀደስታችሁ ሁልጊዜም ይሁን ነው የሚባለው ማለት ነው። እና ለዚች ቀን ደግሞ እንዳበቃችሁ እግዚአብሔር ደግሞ የበለጠ መጨረሻችሁን ያሳምረው ነው የሚባለው። የሰው ልጅ መጨረሻው ሲያምር ነው ደስ የሚለው። እና እና በቃ የእውነት በጣም በጣም በጣም ደስ አለኝ። በቃ ለየት ያለ ቪዲዮ እስካሁን ስከታተላችሁ ያናድዱኝ ነበር። ዛሬ ግን ተሰማኝ። በቃ ለምን ያን ሁሉ ነገር አልፈው ለካ ትዕግስት ዋጋ አለው፣ መቻል ዋጋ አለው፣ በቃ ዝም ማለት ዋጋ አለው እና አብሮ ደግሞ አብሮች በጣም በጣም ቻይ ነው፣ ትዕግስተኛ ነው፣ የዋህ ነው። የዋህነቱ ደግሞ ዛሬ እዚህ ላይ አድርሶታል ማለት ነው እና ለሰው መልካም የሚያስብ ሰው ነው፣ ለሰው ጥሩ ነገር የሚያስብ ሰው ነው እና ያ ነገር ዛሬ ያው የሚወዳትን የሚያፈቅራትን ሴት በእጁ ይዟል ማለት ነው። እሱም በዱባይ ላይ ነው ሰርጋቸው ማለት ነው። ዛሬ ይሁን ነገር ፕሮግራም ግን ሳይቀይሩ አይቀርም መሰለኝ። እሁድ እያሉ ነው ትናንት ባለፈው ግዴ ሲያወሩ ሲያውሩ ቅዳሜ ነበር። እና ፍቅር አይዞሽ ማንቸስ ይህን ነገር ማየት በጣም ከባድ ነው። ስሜቱን ለአንቺ አልነገረሽም ማለት ነው። ለምን ምንም ቢሆን አስባችሁታል። በፊት በጣም እንደዛ የሚዋደዱ ሰዎች የሚፋቀሩ ሰዎች ምናምን ዛሬ ላይ እሷን በዚህ ቦታ ነበረ ራሷን የምታየው። ትግስት ቢኖረኝ ምን ቢኖረኝ ብላ እዚህ ነበር የሚኖረው ነገር። ግን ሁሉም ነገር እግዚአብሔር የጻፈለት ነው የሚሆነው ማለት ነው እና በቃ ደስ ይላል። ሩታይን በጣም አምሮባት ነበረ። በጣም ቆንጆ ሆና ነበር። ይመስለኛል ዱባይ አይመስለኝም ይሄ እንትን። የተሰራው ኢትዮጵያ እያሉ መሰለኝ ይህን ፎቶ የተነሱት ማለት ነው። ለምን ዱባይ አይመስልም፣ እዚው አገር ቤን የሚመስለው እና ያው ኦልሬዲ ፕሮግራሙን መሰለኝ ዱባይ ለማድረግ የመጡት ማለት ነው። እና የፎቶ መስኩ ኢትዮጵያ ነው። ለምን ኦልሬዲ ሩታ ይህን ፀጉሯን ዱባይ ሳትመጣ በፊት ነው የተሰራችው። ከባችሁ አይደለ እና እኔ ፍቅር እኔም ወይ በጣ እኔነት ዛሬ ምንድን ነበር የምትለው የሰርግሽ ዕለት ጥሪው ትጥሪው ደርሶኛል፣ አመስግኛ አለው ምንም ማዘን ቢከፋ ምን አቅም አለኝ፣ ምንድን ቆይ ቆሜ ከደጅሽ እሸኝሻለሁ የሚለውን ዘፈን እንዳትዘፍን ፍቅር። የእውነቴን እንኳን የእውነት ጌታ የእውነቴን፣ ማንም ሰው ማንም ሰው የጣሉበትን ሲያኖሱበት አይወዱም ማለት ነውና። ይገባሻሉ ሩታ ማለት ነው። ስኬት ሰውናት የእውነት ማለት ነው። የእውነት በጣም ብዙ ነገሮች በቃ ለፍታለች አለች የእውነት የእውነት ማለት ነውና ያው ተቀባይነት ያው ሶሻል ሚዲያ ላይ ታውቃላችሁ በሁለት አቅጣጫ ነው ያው ሁሉን ነገር ችለው ምናምን ራሱ ተቋቅሞ እዚህ ነገር ላይ መድረስ ራሱ ትልቅ ነገር ነው እና ይገባሻል፣ የኔ ልዕልት ይገባሻል። የእውነት በጣም በጣም ትችያለሽ። አሁን ይሄ ነው በቃ ብለ ሴት ታጋሽነት መቻል ማለት ይሄ ነው በቃ ብዙ ነገር አስተምረሽናል። የእውነት እኔ ብዙ ነገር ተማርኩ ማለት ነው። እያችሁ አይደለ በቃ እውነታው ይሄ ነው ማለት ነው። አሁን እኔ ሩታና አብሩሽ እኔ እስካሁን አላምንም ነበረው ማለት ነው ባልና ሚስቶች መሆኑን፣ ግን ዛሬ አመንኩና የእኔ መደንገጥ ደግሞ ምን አገባኝ እኔ እኮ አብሩሽን አላቋ አያቀኝ። በቃ ፍቅርን ነው በእኔ ቦታ እዩዋት ማለት ነው ስሜቱ ምን ያህል ከባድ እንደሆነ ታውቃላችሁ። በቃ ገባችሁ አይደለ ደግሞ ከምንም በላይ ሊሆነ ተጣልቶ የነበረ ጊዜ ደግሞ ድጋሚ ተስፋ የሰጣን ነገር ነው። አንጀት የበለው ማለት ነው ይሄ ይሄ ለሚሆን ነገር እሷም ከዛኛው ፍቅረኛዋ ጋር ተጣልታ በቃ ብዙ ነገር ደርሶባት አሁን ደግሞ እሱ እሱ ወይሱ እንኳን እንቻ በጣም ከባድ ነው። እና ኤኒዌይስ ይው ነው ከዚህ ተማሩ፣ ከአብረጅና ቆርጣ ተማሩ ይላችሁ ማለት ነው እና ወንድ ልጅ በሚወዳት እና በሚያፈቅራት ሴት አይደራደርም። እውነታው የው አብሩሽና ሩታ ተጋቡ በስተመጨረሻ